የአማራ ክልል ያለውን ጸጋ በመጠቀም ሁሉንም አሳታፊ የሆነ የኢኮኖሚ እንቅስቃሴ መገንባትና የሚፈለገውን እድገት ማምጣት ይቻላል ሲሉ የምጣኔ ሀብት አማካሪው ዶክተር መሰረት ሞላ ተናገሩ። የክልሉን የግብርና ምርምር ተቋማት በመገንባትና ግብርናን በማዘመን አስተማማኝ የገበያ ሰንሰለት መፍጠርና የአርሶአደሩን ህይወት መቀየር ይቻላል ሲሉም አማካሪው ጠቁመዋል። በለጥታ አረቀኝ። የግብርናው ክፍለ ኢኮኖሚ ለኢትዮጵያ የጀርባ አጥንት ነው ቢባልም የስሙን ያህል ውጤት ሳያመጣ በአዝጋሚ ጉዞውን ቀጥሏል። የአማራ ክልል የግብርና ስራን ለማከናወን ምቹ ከሆኑ የአገሪቱ አካባቢዎች በቀዳሚነት የሚጠቀስ ቢሆንም ለአርሶ አደሩ የግብርና ግባትን በወቅቱና በበቂ መጠን አለማቅረብና ሙያዊ ድጋፍ ማነስ የግብርና ምርትና ምርታማነት ከዚህ ግባ የሚባል አይደለም ይላሉ። የኢኮኖሚ አማካሪው ዶክተር መሰረት ሞላ፣ የአማራ ክልል በርካታ ወንዞች አሉት፣ በርካታ ሀይቆች አሉት። ነገር ግን ምን ያህሉ አርሶ አደር ነው በኢሪጌሽን ወይም ደግሞ በመስኖ የሚጠቀመው፣ በዛው ልክ ደግሞ ማምረት የሚችለው ብትል በጣም አናሳ ነው። ባይዘዌ አንድ ጥናት አለ። ይህን አርሶ አደር አሁን ያለውን አርሶ አደር ባለው የአግሪካልቸራል ኢንፑት አቅርቦት ምክንያት የሚያመርጠው እና ምን ያህል ፖቴንሻል ሊኖረው ይችላል፣ ወደፊት ከፍ ማድረግ ይችላል ተብሎ በተሰራው ጥናት ላይ አርሶ አደሩ እነዚህና ሌሎቹ መሰረታዊ ነገሮች አቅርቦቱ በሚቀርብበት ሰዓት ምርቱን ከፍ የማድረግ ፖሲቢሊቲ አለው። ነገር ግን ያለን ተቋም ያለን የግብርና ተቋም እነዚህን በትክክልና በስነ ስርዓቱ ሊያቀርብ የሚችል ነው ወይ? አሁን አርሳደር እኮ ብዙ አይፈልግም። ፈርቲላይዘር ይፈልጋል፣ ምርጥ ዘር ይፈልጋል፣ አድቫይዘር ይፈልጋል። ከዛ ውጭ ያለው ፋርመሩ ራሱ ሊትሬት ስለሆነ የተማረ ስለሆነ የግብርና ትምህርት ስለሚያውቅ ይሄንን አካቶ መሄድ ያስፈልጋል ማለት ነው። የአማራ ክልል ባለጸጋ ቢሆንም ሁሉን አቀፍ ተሳትፎ ያለበት የኢኮኖሚ ግብዓት እንቅስቃሴ አለመኖር ሕዝቡ በድህነት ውስጥ እንዲኖር አድርጎታል ሲሉም ነው ምልከታቸውን የሚናገሩት። አካታች የሆነ የፖለቲካና የኢኮኖሚ ተቋም አለመኖር ትልቁ ለዚህ ሁላ ችግር የሰደደ ነው። አካታች ባለመሆኑ ምክንያት ምን ሆነ መሰለኝ፣ የተወሰኑ ግሩፖችና መንግስት ብቻ የሚሰሩት ስራ ሆነ። ስለዚህ እድገት አመጣን፣ ኢኮኖሚው አደገ፣ ኢኮኖሚ በለጸገ ሲባል የነበረው ባለፉት ሰላሳ አመታት ዋነኛ ችግሩ ምንድነው? መንግስት ምንድነው ያደረገ? ፕሮዳክቲቭ የሆኑ ሴክተሮች ላይ ብቻ ፎከስ አደረገ። አካታች ያልሆኑ ነገር ግን የተወሰኑ ሴክተሮች ላይ ብቻ ፎከስ አደረገና ያ ደግሞ ኤክስትራክት እንዲያደረግ ሪሶርስ ኤክስትራክት እንዲያደርግ ማለት ነው። በክልሉ የግብርና ምርምር ተቋማትን በመገንባትና ግብርናን በማዘመን ከእጅ ወዳፍ የሆነውን የአርሶ አደሩ ሕይወት መቀየር እንዳለበት የሚናገሩት የኢኮኖሚ አማካሪው አስተማማኝ የገበያ ሰንሰለት አለመፈጠሩ ደግሞ ምርትና ምርታማነት እንዲቀንስ አይነተኛ ምክንያት እንደሆነ ነው የሚያነሱት። አብዛኛው የኢትዮጵያ ሴክተር ዲፔንድ የሆነው በዚህ አግሪካልቸር ነውና በአብዛኛው ባይዘው ከ0.8 ወይም 0.6 ሄክታር ላይ የሚያመርት ህብረተሰብ ነው። ፕሮዳክቲቪቲው በጣም ትንሽ ነው ማለት ነው። ስለዚህ እነዚህን ከፍ ማድረግ አለበት። የግብርና ምርምር ተቋማታችን አዲስ ምርጥ ዘርና ፕሮዳክቲቭ የሆኑ ምርጥ ዘር ለህብረተሰቡ ወይም ደግሞ ለአርሶ አደሩ የማቅረብ ይዘታቸውና አቅማቸው ምን ያህል ነው? መንግስትስ ምን ያህል ለምርምር እየረዳ ነው? በምንልበት ሰዓት ኢቭን ከሌላ አገር ጋር አነጻጽር ልኝ ብትለኝ በጣም ዝግት። አርሶ አደሩ ካመረተ በኋላ ደግሞ እነዚህን ምርቶች ለማን ነው የሚሰጠው? ትክክለኛውን የማርኬት ሰንሰለት አለው ወይ? ገበሬው ያመርትና በአካባቢው ላሉ ሰብሳቢዎች ይሰጥ። ይሄ ሲሰጥ በፕራይስ ደረጃ ገበሬው የሚገባውን ትርፍ እያገኘ ነው ወይ? እንግዲህ ፕሮዳክሽን ኮስት አለው አይደል? ፈርቲላይዘር ይጠቀማል ኢንፑት ሌላ ሌላ ይጠቅምና ያመርታል። ያንን ያመረተውንስ በአብዛኛውስ በጥሩ ዋጋ እየሸጠ ነው የሚለው የማርኬት ሰንሰለቱ ደግሞ አንድ ራሱን የያዘ ችግር ነው። ቴክኖሎጂን የሚያስፋፉ የግብርና ተቋማት በክልሉ በመገንባት አርሶ አደሩን በማሰልጠንና ግባትን በማቅረብ ምርትና ምርታማነትን መጨመር እንደሚገባም ተገልጿል።